ዛሬም ዳኒ ነው ያሳዝናል። እንግዲህ እነዚህ ልጆች በግድ ከህይወታቸው አንወጣም ብለው ሙጭጭ ብለውባችኋል ማለት ነው። ሀይሚና ብሩኬም እራሳቸውን መሳብ አልቻሉበትም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ፣ እኔ እንደተረዳሁት የትናንትና ቪዲዮ የመጨረሻ ነው እንኳን አይደለም ከነሱ ጋር ሀይሚና ብሩኬ የራሱ የመጨረሻችን ነው ብለው ነበር። እና ግን በፍጹም የሚለቋቸው ሰዎች አይደሉም፣ መደወሉም አስፈለገ። በእርግጥ አሁን ሀይሚ ባትመጣ ደስ ይለኝ ነበር። ያሰብኩት እንደሁም ስልኩን ብሎክ እንደምታደረገው ምናምን ነው፣ ግን አግኝተዋለች። የመጣችው ተናግሮ ማለት ነግራው የሆነ የሚሰማ አይነት ሰው መስሏት ነው፣ ግን አይሰማም ልጁ። እሳት ላይ ብታስቀምጡት ምንም የሚሰማ ልጅ አይደለም። እና ነገሮቹን ከመነካካት ውጭ፣ አሁን ይሄ ልጅ እንዴት እያደረገ ነው ያለው? በአንድ ድንጋይ ሁለት ወፍ፣ ሀይሚን እየተጠቀመባት ነው። ብሩኪን ደግሞ እየተበቀለው ነው ማለት ነው። ብሩኪን በደንብ ስለሚናደድ እንደዚህ ሲላት ሀይሚን በእሷ ተረማምዶ ብሩኪን እየተበቀለ ነው። ሀይሚን ደግሞ ከዚህ ጋር ልክ ፍላጎት እንዳላት አድርጎ እያወራ ነው። መጀመሪያ ሲያወራ ስልክ ደውየላት ነበር እና አውርተናል ያለውን ነገር ልክ ሀይሚን ፈልጋ እንዳነሳችለት አይነት ነው አክቶ ማለት ነው። እና ይሄ እርባና የሌለው ልጅ፣ ጥቅም የሌለው ልጅ ጋር መገናኘቱ ለምን አስፈለገ? አብር ሸቄራውን ታውቆታላችሁ። ከዚህ በፊት ምን አለመሰላችሁ ቲክቶክ ሰፈር ጉልት ነው አለ ዩቲዩብ ሰፈር ደግሞ ሞል ነው። ቲክቶክ ላይ የፈለገን የሚራገጠው የፈለገን ነው የፈለገውን ነገር የሚያደርግና ይሄ ልጅ ቲክቶክ ይመስለዋል መሰለኝ ዩቲብ አንዳንዴ መቶ ሩጦ ስለ ኮሜንት ነው። በኮሜንትማ ከሆነ ሀይሚና ብሩኬ ምን ባሉ ፎቶቸው የተዘቀዘቀው ሳይሞቱ ሞተዋል ተብሎ እስከ ቤተሰቦቻቸው እስከ ወንድሞቻቸው እስከ የተዘቀዘቁት እነሱ ራሱ ሙተዋል ተብለው በሙዚቃ ተቀነባብረ ፎታቸው የተዘቀዘቁ ምን ሊናገሩ? አንተ ምን ሆነ ነው? ምን ነክቶ ነው ደግሞ ምን ተነክተ ነው እንደዚህ የምትለው? በስድብ ቢሆን የሀይንና የብሩኬስም ይሄ ስማቸው ራሱ አይኖርም ነበር፣ ይረሳ ነበረ። ግን ደግነቱ ኮሜንትም ስድብም ሰውን አይገልም። እና ስለዚህ ሁሌም እንደዚህ ያላችሁኝ በኮሜንት እንደዚህ ያላችሁኝ ዩቲዩበሮች ሰደባችሁኝ እቀየርባችኋል ምናምን እያለ ይቀባጠራል። እና እስኪ እስቲ ተቀየር። እንዲህ መቼ ነው የምትቀየረው? ምን አለበት እንደ ፈጣሪ አንተ ልጅ ጦጣ አድርጎ ባሳየን። ከምሬ እኮ ነው አንዳንዴ። የሆነ ነገር አታማርቱ ይደርሳል አይደል የሚባለው። ለአንተ ግን ደርሶ ያሳየኝ እንደ ፈጣሪ ተቀይረ። እዛው እንስሳ ብትሆን ነው የሚሻል። ምክንያቱም ከእንስሳ የተሻል አይደለም የምታስበው ማለት ነው እና መበቀል እንደሆነ የምታውቁት ሀይሚን ጠርቶ ማለት ነው። ብሩኬ እኮ እንደዚህ ክፉ ሰው ነው ምናምን አይነት ስለ ብሩኬ መጥፎ ነገር ሊያወራ ይሞክራለን ና ለወደፊት ህይወት ነው አደጋ የሚሆንብህ፣ ዳኔ ማለት ነው። አሁን ለምትሰራቸው ተንኮሎች፣ ለወደፊት ህይወት ያው የሰው ልጅ መኖሩ አይቀርም ይኖራል እና ለወደፊት ምን እንደሚገጥማ አታውቅም። አንተ እንደዚህ በሰው ላይ ተጫውተህ በሰው ላይ ያላግጠህ ጥሩ ነገር ይገጥመኛል ብለህ እንዳታስብ በፍጹም። የሰው እንባ የሰው ሀዘን ምናልባት ሊዘገይ ይችላል፣ ግን ይደርሳል። ይሄ ሁሉ ህዝብ እያዘነብነው ነው። ራስን ብትስብ ነው የሚሻለው፣ ከዚህ ሰፈር ከሀይሚና ከብርኬ ህይወት ብትወጣ። ስለዚህ ካልወጣ ደግሞ እኛ እንለቀህም አንድ ለቀህም ብለን አለ እኮ በቃ ማለት አንተ መውጣት አለብህ። ክብር ከፈለክ፣ ተከብረህ እንድትኖር መውጣት አለብህ። ሲጀመር እኮ ሀይሚ፣ ከዚህ በኋላ እባክሽ በፈጠረ ስራሽን ጠብቂ። እንዴ ይሄ ልጅ አደገኛ ነው። በቲክቶክ የሚለውን አሰሚም እንደሚያወራውን ቲክቶክ ገብተሽ አታይም? ላይቭ ላይ ምን እንደሚያወራ ትናንትና፣ ሰብሰብ ብሎ ይሄ እኔ አላልኩም እያለ የሚያወራው ልጅም በእንባሬንም ማን የሚባለው እኔ ስሙን አላውቀውምና ምን አለመሰላችሁ እኔ ትመችኛለሽ ማለት ወንጀል ነው ወይ ብሎ ሲናገር፣ አይ ወንጀል አይደለም፣ አንተ ወንጀልነትን ማፍቀር ነው እንዲያውም መውሰድ አለብን ምናምን እያለ ሰፈሩን አሳየኝ። የብሩኪን ሰፈር አሳዩን፣ የቱጋ ነው ልክ እናስገባዋለን። ካልሆነ ደግሞ መወገድ ባለበት መንገድ እናስወግደዋለን ያሉ አያቸው፣ አደለም? ምን አይነት መዘዝ እንዳመጣ። ስለዚህ ይሄ ልጅ ተንኮል ብቻ ነው የሚታየው ማለት ነው። አሁን ደግሞ ህዝቡ የኢትዮጵያ ኑሮ ውድነት ጠልቶ እስር ቤትን የሚመርጥ ነው ያለው እና የምሬን ነው። ምን እንደሚያደርግ ምን ይታወቃል። ፊት ለፊት እኮ አይደለም የሚያጠቃቸው። ፊት ለፊት ማኮ ብሩኬ ራሱን ለመከላከል ይጠብቃል ይችላል፣ ራሱን ይከላከላል። ግን ከጀርባ የሚያጠቋቸው ሀይሚንም ብሩኬንም ከጀርባ ሀይሚን የሆነ ነገር ቢያደርጓት ቢያፍኗት። ስለዚህ ከእነዚህ ሰዎች ራቁ የምንላችሁ እኮ በምክንያት ነው ወይኔ ግን መቼ ነው የሚሰሙት? ሌላኛው ደግሞ ማለት ነው ብሩኬ አፈቅራታለሁ ቢል ኑሮ እኮ ይሄ መቶ አይደል አላጥም ነበር ትላላችሁ። አበዛችሁት በጣም ይምር። በቃ በምንም ነገር ብሩኬን ካላነሳችሁ አይሆነላችሁም እንደ እናንተ። ለምንድን ነው የማይገባችሁ ግን? ብሩኬና ሀይሚ ይተዋወቃሉ ውስጣቸው። ሀይሚ ይህን ያክል ጊዜ ከብሩኬ ጋር የሆነችው ለምንድን ነው ታዲያ? የሆነ ስሜት ባይኖር ነው? የሆነ ነገር ከሱ ላይ ባታይ ነው? የትኛዋ ሴት ናት እንደዚህ ሲስማት እንደፈለገ ሲያደርጋት ዝም የምትለው? ረ በፈጠራችሁ ልጁን አሁን እንኳን ተውት። ሲጀምር ሀይሚና ብሩኬ አይጣሉም፣ ሲቀጥል ደግሞ የሚያስታርቃቸውን ነገር አድርጉ። አንዳንድ ነገር ከለቀማችሁ ነገርን እናጣመም ካልን እኮ ነገሮችን ማጋጨት እንችላለን። ግን የሚበጀው አሁን ላይ መልካም ነገር መናገር ነው። ብሩኬ እንደዚህ ብሎ፣ ብሩኬ በዚህ ወጥቶ፣ ብሩኬ ተዋት። ብሩኬ መቼ ተዋት? አልተዋትም። በፍጹም ሊተዋትም አይችልም። ከካሜራ ጀርባ ምን እየተደረገ እንደሆነ ምንም የምታውቁት ነገር የለም። ከዚህ ጋር የመጣውን ብቻ እያያቸው አትፍረዱ። ሀይሚ በቃ እንለያይ እያለችው እንኳን የእሷን ነገር ለማስተካከል ሲሞክር የነበረ ልጅ ነው። ልክ ብሩኬ እንደማያፈቅራት እያደረጋችሁ ሰላሳ የምታወሩ ግን እሱ ነው አሳልፎ የሰጣት ማለት ጀመሩ ደግሞ። አሁን አሳልፎ መስጠት እኮ ማለት አሳልፎ ከሰጣት እኮ ትናንት እንደዛ ብሎ መጠየቅ አይችልም ነበረ እንዴ? ምን አስጨነቀኝ ብሎ ሁሉን ነገር ይተወ ነበረ። ዛሬ እንኳን ተረዱ እስኪ፣ ሀይሚ ከልቧ እንደዛ እንዳላለች ለምንድን ነው የማይገባችሁ? በቃ ወይኔ ጌታ ሆይ። የምር ስማ ምን ይሻላል? እንደ ይሄ ልጅ ግን ምንድን ነው ደግሞ